ከህይወቱ ይነሳል። ከልጆቹ ይነሳል። ከትዳሪ ይነሳል። ከስራ ይነሳል። ከጸሎቱ ይነሳል። ከቤት ይነሳል። ዛሬ ይነሳል። አሁን ይነሳል። ካንተ ላይ ይነሳል ላይ

ማስተካከል ይችላል ወይ? ጠርቶ ማውጣት ይችላል ወይ? የሱስ ኢየሱስ ባላንስ ዲጋማ ሆነ ባለኛ ሆነ ይንብሎ በታላቅ ድምጽ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። ቁጥሩ 44 ላይ እግሮቻችሁን አዘጋጁ ላይ ፈትቻለሁ። እኔ እግር ተፈቷል። ድንጋይ ከላይ ተነስቷል። ድንጋይ ከቤቴ ተነስቷል። ድንጋይ ከስሬ ላይ ተነስቷል። ድንጋይ ከቤቴ ላይ ተነስቷል። ድንጋይ ተነሳ። ይበላሱ ተተነሳ ይበናሱ ተመልከቱት! እዚህ ጋር ተመልከቱት። ኢየሱስ ከጠራ በኋላ ዲሮ የሆነው አልዓዛር ቦራት የሞተውም እጆቹና እግሮቹ በመገነስ እንደተገነዙ ብኖር ወጣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው።

ተፈትቻለሁ በቃ ተፈትቻለሁ። አሁን እኔ ተፈትቻለሁ ተፈትቻለሁ እጃችሁ እንዲያለሁ ተፈትቻለሁ። ጮክ እየናጮ እየ ጮቹ ተፈትቻለሁ። ድገመው። አሁን በአንዳንድ ሰዎች ላይ አሁን ይህ የሚፈታ የአምላኬ ኃይል አሁን ያርፋል። የአንዳንዶች ወገብ ይፈታል። የአንዳንዶች ክሱ ይፈታል። የአንዳንዶች ትዳሩ ይፈታ። ለአንዳንዶች የተፈታ ነገር ይለቀቃል። አሜን አሜን አሜን አሜን። የታሰራ ሁኔታ ያሰራ ሰዎች ያሰሩት ያ ሁሉ ነገር ዛሬ ከእናታ ቤት ላይ ይነሳለ፣ ይነሳለ፣ ይነሳለ

እኔ ምንድን ነው ካላችሁት፣ በጣም በቃ አለ እንደረከሳ የነፍ ነገር ነበር የሚቆጥራል። ምስጢሩን የተረዳሁት መቼ ነው ካላችሁት፣ አሁን ነው። ስለ ጤንነታችሁ እግዚአብሔር ሊፈውስ ሲመጣ አየር ጤና ስለሆናችሁ ወይም የሚያንጸባርቅ ነገር ከጀርባችን ስለሌለ ስለሌላ ነገሩን ትንሽ አድርጋችሁ ሊታስቡት ትችላላችሁ። ትናንትና አሁን ጀርባሽን እያቃጠለ የነበረው አንድ ዘድ ነው እኔም ያ ቆረገረ ሌሊቱ ግን እየተጨናነቀሽ ነበረሽ ግን እግዚአብሔር ጣልቃ ገባና ጀርባዋን ወንፊት አደርጋለሁ ያለውን እግዚአብሔር ምን አደርጋለሁ እጃችሁ ከፍ አድርጉ በነጻ የእግዚአብሔርን ክብር ወሰደው እጃችሁን ዘርጉ ከፍ አድርጉ ይቅርታ ወንድሜ ስለሚወድ ነው ምክንያቱም አንተ ወደዚህ ከመጣ የሆነ ነገር ይዘ ስላለ ስለሚቀና ማለት ነው እኔ ብዙ የተለወጡ ሰዎች ሆነ ማይቻሉ ማለት ምንድን ነው? እግዚአብሔር ባርኳቸው የተበረቁ ሰዎች ሆነ። እዚህ ቤት ከመጣችሁ ማናችሁ ምን እንደገና ማለት ባለ ጥቆች እንድትሆኑ ሰብራችሁ እንድትገቡ በሕይወት እንድትኖሩ በእናንተ ላይ የተሰራ ሰንሰለት ሁሉ እንድበጠስ ነው የሚፈልገው። አሜን፣ አሜን፣ አሜን። እዚ አሜን ማለት ነው። ያንን እንደገና የሚፈልገው ለራሴ ክብር አይደለም፣ እናንተ ሲትኖር ሃሌሉያ።

እና እግዚአብሔር ምንድን ነው? ስለ እግዚአብሔር ልክ ለብዙ ሰዎች የሚበቁ ሰዎችን እጃቸው ላይ የተሰራ ክፉ ሰንሰለት አለ ያለ ያንን ሰንሰለት አሁን እኔ እየጸለኩት ከእናንተ እጅ ላይ ይሄ ድንጋይ ይንከባለላል። የድህነት እና የችግር መቅሰፍት ከእናንተ ቤት ይወጣል። በኢየሱስን ካንተ ላይ ዛሬ ይላቀቃል፣ ዛሬ ይላቀቃል፣ ዛሬ ይላቀቃል፣ እዚህ ይላቀቃል። ይበላል ሰው

እንደ ባረክ እየተዋጋ የቆየ ዛሬ ከእናንተ እጅ ላይ ይወርቅና ወደ በረከት ውስጥ ይገባል። አሜን በሉ። ኢየሱስ ለታር ሽለማና ዲያሞ ሰብራቻ ከባናደ ቀንጃቹ ከባር ጉድ ላቲ ብራዲ ያለ ሰባ ከዚህ ቀን ጀምሮ የእናንተ እጅ ወርቅ ይሆናል። ያቺ እጅ ወርቅ ይሆናል። ለአንድ ሰው አይደለም ለሁለት ሰው አይደለም፣ ለብዙ ሰዎች እስከምትተርፍ ድረስ እግዚአብሔር ያበለጽጋል። እግዚአብሔር ያበለጽጋሻል። እግዚአብሔር ያበለጽጋቸዋል። የብልጽግና መንፈስ አንዳንዶች እጅ ላይ ዛሬ ይወርቃል፣ አሁን ይገባል ኢየሱስ

አንቺ ቀብር የተከለከላችሁትን ርስት ማስመለስ የተከለከላችሁትን ስራ ማስመለስ የተከለከላችሁትን ስቅሎት ማስመለስ የተከለከላችሁትን መስምር ማስመለስ የተከለከላችሁትን ስብከት ማስመለስ፣ ሃሌሉያ፣ ሆነ በኢየሱስ